ምን ታደርጊያለሽ? መሰለሽ፣ እሺ ፈታሽ አለው ብያትና፣ ጊዜው ሰጂ። እስከምደርስ ድረስ ወይ አላውቅም አልኩሽ፣ አይደል አጎቴ። ለምን የለምን ሰርፕራይዝ አናደርገው? ምን አድርግን ሰርፕራይዝ እናደርገው? ይህን ታሳባለን። ምንድን ነው? አንቺ ግን ቆይ፣ የእውቀት ችግር ነው ያለብሽ? የማስታወስ ችግር ነው ያለብሽ? ይቅርታ፣ ይህንድማችን ደግሞ የጠፋኸው ከእናንተ ጋ ወንድሜ አንድ ነገር ሆኖ ቢሆን ሁላችሁም ተያይዛችሁ ታልቃላችሁ። ና ትግረች ልጋጋ ከእኔና ከመድብል ምረጭ እያልኩሽ እኔ መሄድ አልፈልግም። ዝ ነው ያለሽ ብሎ የጠየቀች ሰው የለም። ቀጥ ብለሽ ሂጂ እያልኩሽ እኮ ነው መቃት። አሁን ከበሩ ዞር በልልኝ። ኧረ በቃ እባክሽን በቃ፣ ልቃቂያ ከሚገልሽ እባክሽ፣ እስገድላት አለሁ ምሳሌ ዲራማ ተወዳጁ ብሩቅ እና እንደዚሁም ደግሞ የምሳሌ ዲራማ ድምቀት የሆነው ከጠፋ ቀናቶችን አስቆጥሯል። የት ሄደ፣ ምንገጥሞት ነው የሚለው ነገር ሁሉንም ግራ አጋቢ ሆኗል። ምን ሆኖ ይሆን እያል ሁላችን የራሳችንን ግምት እያስቀመጥ እንገኛል። ነገንገር ቀናቶችን አስቆጥሯል ብሩቅ ድፈንጩ ያጥቅጠፍቷል ማለት ነው። ምንድን ነው የሆነው፣ ምን ሆኖ ነው የሚለው ነገር በጣም አሳሳቢ ሆኗል ማለት ነው። እንደዚሁም ደግሞ ወንድሞ መድብል መድብል መጥቶ ወንድሜ የት ነው የሄደው ምን ሆኖ ነው እያለ እንግዲህ ነገሮቹን በራሱ መንገድ እየሄደበት ይገኛል። እንደዚሁም መሀል የትም ደግሞ ገንዘብ ወዳድ ስለሆነች ቤቱን በስሜ እንዲያዞርልኝ እያለ ክስ ጀምራ ነበረ። እሱን የመጥሪያ ወረቀት ሄዳለው ብላ ስትሄድ እንግዲህ እነሱም ደግሞ እሷ ማገት አለብን በሷ በኩል እንግዲህ ዝና የሚያደርገውን ነገሮች ሁሉ እንደዚሁም ደግሞ ወንድሜል ማ እንዳሳገተው ማወቅ እንችላለን ብሎ እንግዲህ መድበል በእጁ አስገብተዋታል፣ መሀሌት ማለት ነው። እንደዚሁ እንግዲህ እሷም እያረፈች ያለችን በጣም እልህኛ ስለሆነች እንደዚሁ መሀሌትን በጣም አደገኛ ሰው ናትና ምሳሌ እንቃርግታ ይዛት እገላታለሁ ካልፈታሽኝ እያለች እንደዚሁም ቅድስትን እያስፈራራችስ ነበረ። ያው ግን እሷ እንደዛም እያደረገች ቻት እያለች ያው መድብል ደርሶላቸዋል። ያኔም ቢሆን እጅሽ ላይ ሳልቆራርጣ ቶሎ ልቀቁኝ ነበር ያለችው። እሱ ግን አንድ ነገር ልታደርጌት አስበሽ ከሆነ በሕይወትሽ ፈረጂ ነበር ያላትና ሰላም ጤና ይስጥልኝ፣ እሁድ እና የተከበራችሁ የቻናል ቤተሰቦች ሁላችሁም ሰላም ብያለው። በያላችሁበት ዓለም ዳርቻ ሰላማችሁ በዛት ተረፍረፍ ይበልኝ። እንግዲህ ምሳሌ ዲራማ ላይ የብሩክ ጉዳይ በጣም አሳሳቢ ሆኗል እና የት ሄደ ምን ሆነ? እንግዲህ ብሩክን የምናውቀው መልካም አባት ነው፣ ለምሳሌ መልካም አባት እንደዚሁም ደግሞ ለቅድስትም መልካም አሰሪ ሆኖ ነው የምናየው። እና ነገር ግን እሱ ፈንጮ ጠፍቷል ማለት ነው። ይሄን ግን አንድ ነገር ቢሆን ተጠያቂ የሚሆኑት መሀሌት እና ዝና ናቸው ማለት ነው። እንግዲህ ዝና ሁሉንም ነገር ያውቃል። ዝና እጀ ረጅም ነው ማለት ነው። ከብዙ ሰዎች ጋር ግንኙነት ያለው ሰው ነው። እንግዲህ እሱ ሚስጥር የምታውቃው ወይዘሮ ማህሌት ናትና ማህሌትም እንግዲህ ያለውን ነገር ለመድብል እንግዲህ እያንዳንዱ ነገር ነግረዋል። እንደዚሁም ሁለተኛ ክስም አልከስም፣ ሁለተኛ እናንተ በዞራችሁበትም አልዞርም። በቃ እንግዲህ ወደ ሰርቼ እንደ ማንኛውም ሰው ሰርቼ ቀን ስራም ቢሆን ሰርቼ ለመኖር ሞክራለሁ፣ እያለች ትገኛለች። እሱ ደግሞ አንቺ መቼ ሰርተሽ መብላት የለመድሽውን፣ ነው የሰው ሐቅ ነው። አንቺ የምትፈልጊው ሰው ሰርቶ ያስቀመጠውን ብቻ ነው መብላት የምትፈልጊው። የብሩህ ቤት እኮ ምንም አንቺን የሚመለከትሽ ነገር የለም። ቤቱን እኮ እየሰራቸው የሞተችው የመሀሌትናት ሃይማኖት ናት። ስለዚህ አንቺ እኮ ምንም ያወጣሽበት ነገር የለም፣ ምንም የሰራሹ ነገር የለም። ወንድሜ እኮ በጣም አስተዋይና ና አርቆ አሳቢ ሰው ነበረ። እንዲህ ሲል ነው ምን ሆኖ ነው ከአንቺ አይነት ሰው ጋር የተገናኘው? እያለት ይገኛል

እሷም እንግዲህ እባክህ እቺ የመጨረሻ ልቀቀኝታ እንግዲህ እና ከነ መፈጠራችሁም ራሳችሁ አለው እያለች ነው የምትገኘው። እንግዲህ እሷ ግን የሰው ሀቅ የለመደች ስለሆነች ና የሰው ብር ስለምትፈልግ ሰርታ ማግኘት ስለማትፈልግ ነው ብሩ ግን እያሳደደች ያለችው። ና አሁንም እንግዲህ በአንቺ መንገድ ወይም ደግሞ አንቺ ምንም እንዳልተፈጠረ ደውለሽ ዝናን መጥራት አለብሽ ነው ያላት። ምክንያቱም ለማገት ቢሞክሩ ዝና ግብረ አበሮቹ ብዙ ናቸው፣ እንደዚሁም እጅ ረጅም ነው እሱ ሲያጠፋ ደግሞ እነኛ ሰዎች መድብልና ሞገስን ሊያጠቋቸው ስለሚችሉ ምንም እንዳልተፈጠረ ሆኖ ድንገት ሊያፍኑት ነው ያሰቡት ማለት ነው። እሷም እንግዲህ እተባበራችኋለው እያለ ትገኛለች። እንግዲህ አቶ ዝናሚያው የትሄዳ ነው የሚለው ነገር በጣም አሳሳቢ ሆኖበታል። ቀናቶችን አስቆጠራለ። ስልክ አታነሳም። እሱ በየጊዜው አዲስ ሜንሽን እያወጣ ምንደረሽ፣ የት ሄድሽ እያለ እንግዲህ ሁልጊዜ ሉላንና ሞገስን ለማግኘት ጥረት እያደረገ ነበር። በእሷ በኩል እሷ ግን ምንም ልታደረግለት አልቻለችም። የራሷ እንግዲህ እቤት አገኛለሁ ብላ ስትንከራተት ለራሷ ታግታለ ስልኳ ዝግ ሆኖበታል ማለት ነውና እንግዲህ ምን ኖች ሴትዮ እያለ ነው የሚገኘውና እንደዚሁም ደግሞ በእኔ በብሩክ በኩል አንድ ነገር ብሆን እኔ አይን ሰሞን አንድ ችግር ቢደርስብኝ አለቃችሁም አንቺንም እሷንም እያለ ትገኛል። ፍራታ ማለት ነው። ፍራታ እንግዲህ እኔ ምንም የማውቀው ነገር የለም እያለ ትገኛለች። እንዴት ነው ማታውቂው እህትሽ ኮና ተመካክራችሁ ነው ታውቂያለሽ ብዙ ነገር ታውቂያለሽ አንቺንም ቢሆን አለቅሽም እያላት ነው የሚገኘው እና እሷ እኔ ምን አገባኝ እኔ እኮ የለውበትም ከዚህ ውስጥ እናንተናችሁ ሚስጥረኛሞቹ እያላት እያለችው ነበረ እሱ አያገባኝም አሁንም ቢሆን ብሩክ ቤት ሄደሽ ያለውን ነገር እየተፈጠረ ያለው ነገር ሂጂ ና ይህና ኔ እያላት ነው እሷ ግን በፍጹም ማድረግ አልችልም እንዴት እያለች ነበረ ትችያለሽ ያለሽ ነው ያላት እሱ እንግዲህ ትችያለሽ ሂጂ ይህና ነ የቤታቸው ውስጥ እየተካሄደ ያለውን ነው ያላት። ና እና አንድ አዲስ ነገሮች ካሉ ደግሞ ትነግሪኛለሽ ነው ያላት። ና እሺ በማለት እንግዲህ ተስማምታለ። ያው እሷ ተላላኪ ና ተላላኪን ብትሆን ያው የራሷ የምትወስደው ሜንሽን አላት። ና ለዛ ነው ና እንደዚሁም እንግዲህ መድብልም ደውላ ጠይቀው ነበረ። መሀሌት እኮ አሁን ለታ እኔ እናንተ ከተገናኘን ቀን ጀምሮ የት እንደሄደች አላቅም። ወደ ቤትም አልተመለሰችም ስልኳም ደግሞ አይሰራም ብላ ጠይቀው ነበረ። እሱም እንግዲህ ምንም አትሆንም የትሄዳለች ብለሽ ነው ዝናጋ ሆና ይሆናል እያላት ነበረ ና እሷም እንግዲህ ዝናጋ የለም፣ ዝናም ጠይቆ ነበረ እያለችው ነበረ ና ስለዚህ ዝና ምን አለሽ? ምን አዲስ ነገር አለ? ሲላት እንግዲህ እሷም የምትፈልገው ነገር ካለ አይ መድብል፣ እሱንስ በነጣ አልናገርም ነው ያለችው። ና እሱም እንግዲህ እኔና አንቺ ከዚህም በፊት ቃል የተግባባኑ ነገር አለ፣ የሚሰጥሽ ነገር አለ። ስለዚህ ያለውን ኢንፎርሜሽኖች ንገሪኝ እያለ እንግዲህ አንዳንድ ኢንፎርሜሽኖችን ከኢፍራታ ላይ እየወሰደ ይገኛል ማለት ነው። እንግዲህ እነሱ እንዳገቷት ምንም የምታውቀው ነገር የለም። ምክንያቱም እሷ አብራት እየሄደች ነበር ወደ ብሩክ ቤት። ነገር ግን ኢፍራታ አብራ እንደሆነች እንዳየ ያው መድበል ደውሎ ነይ እፈልግሻለሁ፣ በአስቸኳይ ግማሽ ብር እሰጥሻለሁ ነበር ያለት። ና እሷም እንግዲህ ይሄንን ስትሰማ እሷን በይ እንግዲህ ደርሰሻለህ እቴ ሂጅና የመጠሪያ ወረቀቱን ሰተሻቸው ነይ በማለት ነበር ከአጠገቧ መልስ ያለችው። እሷም እንዴት ብቻዬን ትተሽኝ ትመልሻለሽ እዚህ ድረስ መጥተሽ ብላትም ነበረ። እሷም ይበቃሻል እዚህን ድረስ አበሬሽ ከመጣው ብላት፣ እንግዲህ ትታት ትመልሳለች። ምንም የምታውቀው ነገር የላትም እንደታገተች ምን እንደሆነች ማለት ነው። ነገር ግን ይሄ እሷ መጥፋት ለዝና በጣም አሳሳቢ ሆኗል። ምክንያቱም ብዙ ሚስጥሮች እሷ ጋር ስላሉ ያንን ሚስጥር ክታብ አክንብኛለች በማለት ነው። እንደዚሁም ደግሞ የራሱን ግቦች ማ እንትን ማሳካት የሚፈልገው በሷ በኩል ነው ማሳካት የሚፈልገው ሞገስ ማግኘት የሚችለው በሷ በኩል ነው እና ስለዚህ ቀናቶችን አስቆጥሯል፣ ሉላን ታጣትና በጣም የሚገርም ነው። እኔ ያለው ሰው ነኝ በቃ ኔ ጎበዝ ነኝ እያለ የሚጎርረው ዝና ዝና ካለ እንግዲህ ሚስቱን ታጣት ያው ሉላ ማለት ነው። ቀናቶችን ማለት ሳምንታቶችን ራሱ አስቆጥሯል ማለት ነውና እንዴት ቢሆን ነው? እነኚህ ሰዎች ኮ ጨራሽ መስፈራቸውን አጥብተዋል። በፊት ገንዘብ ሲያወጡ እንኳን አያቸው ነበር። አሁን ገንዘብ እንኳን ሲያወጡ ላገኛቸው አልቻልኩም። አድራሻቸውን ቀይሯል በማለት ነው ማን ነው ከጀርባቸው ያለው ይሄ መድብል የሚባል ለምንድነው የመጣው? ማን ነው ያመጣው? በምን ምክንያት ነው የመጣው? እንዴት መጣ? እያለ እንግዲህ ጥያቄ ፈጥሮበታል። እና አሁንም አንድ ችግር ቢደርስብኝ የሆነ ነገር ብሆን ተጠያቂዋ ማለት ነች እያለ ነው። ምክንያቱም ተጠያቂዋ ማለት ነው ያለው ሚስጥረኛዋ እሷ ስለሆነች ናት። እና የእሱ ሚስጥረኛ ሁሉ ነገር የሚነግራት እሷ ስለሆነች ነው። እና ቢሆንም እሱም እንግዲህ እውነቱ ሲወጣ ያው እሱም ወንጀለኛ ነው፣ ራሱን የቻለ ወንጀለኛ ነው ማለት ነው። ዝና ራሱ ህገ ወጦች ነገር ነው የሚሰራው ማለት ነው እንግዲህ እንደዚሁም ያው ሉላም እሱ በጣም ከባድ ሰው ና በጣም መጥፎ ሰው እንደሆነ አብሮ የሚውሏቸው ሰዎችን በጣም ከባባዶች እንደሱ ህገ ወጦች የሆኑ ሰዎች እንደሆኑ ነው እየተናገረች የምትገኘው ና ያው እሷ በደንብ ታውቋለች ከሁሉም በላይ ና እንደዚሁም ሞገሰን እንግዲህ እናንተ እሱን አታውቁትም መሰለኝ። ስሙን ነው እንጂ እሱን አታውቁትም። እሱ ኮ ከባድ ሰው ነው እያለ ነው የሚገኘው ና እንግዲህ እንደዚሁም ለምን ብሩክ ፍንጭ ምንም አላገኛችሁም? ለምን እቤት ድረስ አትሄዱም ብለው ነበረ ምን ቤቱ ድረስ ሄዳችሁ ያለውን ነገር አታየውን? ብትል እንግዲህ ዳጣም አተገባችሁ ነበር። በጣም በመደንገጥ እንዴ ምን ነው አንቺ፣ ምን አደረግሽ? ሰው ሰይጣን ቤት ይሄዳል እንዴ? እንዴት ወደ ሰይጣን ቤት ሂዱ ብላችሁ የምትልኪን ነበር? ያለችውና ዳጣ እኔ መኖር እፈልጋለሁ። ገና ያገኛቸው እህቶቼን አልጠገብኳቸውም፣ ፍቅራቸውን አልጨረስኩም። ስለዚህ እኔ ህይወት አፍታኛለሁ፣ ከነሱ መራቅ አልችልም። እኔ መሞት አልፈልግም። ተውኝኔ አስወጡኝ ከዚህ ውስጥ እያለ ትገኛለች ማለት ነው እንግዲህ ሞገስም ዝን እንግዲህ ዝናን በጣም ነው የሚፈራው። መፍራትን ብቻ ሳይሆን ሉላን በጣም ስለሚወዷት ከሷ ሊለያት እንደዚሁም ደግሞ ወንጀል ሰርቶ ከሷ መራቅ አይፈልግምና እሱም እሱ ቤትስ ሚሆን መሄድ አይቻልም። እኑን ያወጣ ነው ሚንችናለ ምክንያቱም ሁሉ ነገር ታወቁ። እሱ መታገቱን እኛ ማገታችን ተታወቀን፣ እጅ ረጅም ነው። እኛ ሊገሉን ይችላሉ። እኛ እማይሆን ነገር ውስጥ ልንገባ እንችላለን። ስለዚህ መሀሌት ደውላ እና ብላው ጠርተው እዛ እናግተዋለን ባዶ እጁን አስመጥተ ነው በማለት ነው እንግዲህ እየተገኝ እያሰቡ ያሉት ና። ቢሆንም ያው ለነሱ ነገሮቹ ከባድ እንደሆኑ ነው። ብሩክን ለማግኘት እንግዲህ በጣም ከባድ ጊዜ ላይ ናቸው ያሉት ና ብሩክ ምን ሆኖ ይሆን የት ሄዶ ይሆን? የሚለው ለሁላችንም አሳሳቢ ይሆኗል እና በቀጣይ ቪዲዮ እንግዲህ ዝና ይታገታል ወይስ ያግታል? የሚለውን ያው እየላችሁ መጣለሁ ማለት ነው። መድብል እንደምናየው እንግዲህ ጎበዝና ጠንካራ ጀግና ወንድ ነው እንግዲህ ያግቱታል ብለን ነው የምናስበው። ዝና ከታገተ፣ ከተያዘ፣ በእነሱ እጅ ከገባ ምንም የሚያመጣው ነገር የለም ያው ያለው ሚስጥር ሁሉ ያወጣል። እንደዚሁም ደግሞ ብሩክም ይገኛል ብለን እናስባለን ማለት ነው እንግዲህ መሀሌትም ቀንስሯንም ቢሆን ሰጥታ ታድራለች፣ መሸነፏን ታምናለች ማለት ነው እና እንደዚሁም ደግሞ ዝና በዚህ አማካኝነት በእነሱ እጅ ተዋጠ ከተገባ በህግ የሚያስ ከሆነ ወደ ህግ እጅ ተገባ፣ ወንጀለኛ እንደሆነ ይታወቃል። ብዙ ክሶችም እንዳሉበት ይታወቃል። ና እንደዚሁ እንግዲህ እሱ ታሰረ ማለት ደግሞ ለሉላ ና ለሞገስ ነጻነታቸውን አውጀው በአዲስ አበባ ውስጥ እንደ ልባቸው ይንቀሳቀሳሉ ማለት ነው። ና በቀጣይ ቪዲዮ እንግዲህ እስቲ ምናለ የሚለውን እዥላችሁ መጣለኝ። እስከዛው ድረስ ቸር ሰንብቶልኝ ስለነበረን ቆይታ አመሰግናለሁ።